ካሌብ እንደዚህ አይነት ሀሳብ በፍጹም አልነበራትም፣ ሊኖራትም አይችልም። ከዚህ በፊት ዳኒ ሲቀልድባትም ካሌብን ብታገቢውና ከቤ ከሰራተኝነት ወደ ቤት ባለቤትነት ትገቢያለሽ ብሏት ቢሆንም እሷ ውስጥ ግን እሷ ጭንቅላት ውስጥ ግን የቤት ሰራተኝነት ወይም ደግሞ ለስራ እዛ ቤት ውስጥ መገኘቷን እንጂ ካሌብን አንድ ቀንም ለእንደዚህ አይነት ነገር ወይም ደግሞ ለእንደዚህ አይነት ነገር ይፈጠራል ብላ አስባውም ገምታውም ስለማታውቅም፣ ዛሬ ግን ያወሩት ነገር ድንገት ጆሮዋ ስለገባ ግራ አጋብቷታል ማለት ነው። ዳኒም የደን ጉዳይ እንግዲህ ህልም እንደሆነበት ነው፣ በፍጹም ሊፈተው አልቻለም። ምን እንደሆነችም አልነገረችውም። በራሱ ጭንቅላት ውስጥ ምን ሆነ አይሆን ወይ ደግሞ ማ የሆነ ነገር ነግራት ይሆን ብሎ ቢጨነቅም በፍጹም የተነገራትን ወይ ደግሞ የሆነችውን ነገር ሊያቃ አልቻለም። ይባስ ብሎ እንደውም ስልክ ሲደውልላት ሰፈር ቀይር ያለሁኝ ብትለውም ምንድነው ለኔ ሳትነግሪኝ የቀረሽው ብሎ ቢላትም ካንተ ለመሸሽ ስለሆነ በፍጹም ልነግረህ አልችልም አንተን ለመሸሽ ነው ቤት የቀየርኩት ብላም ግራ አጋብተዋለች። ጭንቅላት ውስጥ ብዙ ነገሮች ቢመላለሱበትም ራሱንም ቢጠይቅ ሌሎችንም ቢጠይቅ ኤደን ምን እንደሆነችና ና ምን ሆና እንደተቀየረችበትም ሊያገኘውና ሚስጥሩ ምን እንደሆነ ሊገባው በፍጹም አልቻለም። በጣም ግራ ሲገባው ምናልባት የኔን ሚስጥርና ከዚህ በፊት ሳደርገው የነበረው በድሎችን በሷ ላይ ያደረኩት የነበረውን ነገር በሙሉ ከቲና ጋር ያለኝን ግንኙነት፣ አለበለዚያም ደግሞ እያደረግኩ ያሉትን ስህተት በጠቅላላ ትሁት ነግራት ይሆናል ብሎ ስላሰበ ድንገት ካሌብን እንዳደረገውም ኩሽና ውስጥ ገብቶ ትሁትን አንገቷን አንቆ ለኤደን ምን ብላችኋታል ብሎ ሲያንቃት አንገቷን በግድ ካስለቀቀችው በኋላ በጥፊ መታ። በቢላ አስፈራርተዋለች ስላንተ ጉዳይ እኔ የማቀው ነገር የለም። ከእንግዲህ በኋላ እንደዚህ አደርጋለሁ ብለ ብታስብ ክፉ ነገር ነው የሚገጥምህ። ከእኔ ብትርቅ ይሻላል። ስለአንተ ጉዳይ ምንም አያገባኝም ብለዋለች። ዳኒ የሷ አልበቃ ብሎ ሽማግሌውንም ኤደን ምን እንደሆነ አላቅም በጣም ተቀይራብኛለች፣ ግራ ገብቶኛል፣ ማረገው ነገር ሁሉ ጠፍቶኛል። ባክህ አባዬ አግዘኝ ቢለውም ባትዮ ይሄ ነው ብሎ ባይነግረውም ግን የሆነችውን ነገር እኔ አላውቅም የሰማችውንም ነገር አላውቅም፣ ካገኘኋት ግን የሆነችውን ነገር እጠይቃታለሁ፣ ላስጣርቃችሁም እሞክራለሁ ብሎታል። ዳኒ የደን ጉዳይ በጣም ስላሳስበው ና በጣም እያስጨነቀው ስላለ ለቴና ጊዜና ወይም ደግሞ የምታወራው ወይም የምታረጋቸው ነገሮች በሙሉ ግሽግሽ እንዳለው ና ራሷ ጋር አንድ ሰከንድ እንኳን ለመቀመጥና ለማውራትም ጊዜ ሊሰጣትም አልቻለም። ምክንያቱም የኤደን ነገር ውስጡን አንጀቱን እየበላው ነው ያለው የሰራውትን ስህተት አውቃብኝ ወይ የሆነ የሚለው ነገር ራሱ ሰላምና ጤና አነስቶታል። ሁሉንም ሰው ቢጠይቅ አናቅም ነው የሚለው ኤደንም የሰማችውን ጆሮ ዳባ ልበስ ብላ ወይ አልጠየቀችው ወይ እንዲ ነው ብላ ምንም አላለችውም። ብቻ ምንም ሳትል ቤትም ቀይራ አይንህ ላፈር ብላ ተቀይራበታለች። ይሄ ነገር ራሱ ያስጨነቀው ባለበት ሰዓትም ደግሞ ይሁንና እንዲያወራት ስለ ስለ እቅዳቸውም እንዲያወራ ቢፈልግም በጣም አስጠልተሽኛል እኔ ከአንቺ ጋር በቃኝም እያላት ቢሆንም እሷ ግን ያደረግኩት ነገር በሙሉ እኮ ላንተ ስል ነው፣ ለፍቅራችን ስል ነው ይህንን ሁሉ መስዋዕት እየከፈልኩኝ ያለሁት እያንተ ነው ላንተ ብዬ ነው ብትለውም እሱ ግን ሊዋጥለት አልቻለም። ቲና በበኩሏ አሁን ላይ ያቀደችው እቅድ በግልጽ ባትነግረንም ከባድ ነገር እንዳቀደችና ወደፊት ትልቅ ጉዳይ እንደሚገጥማት ዳኒ ደግሞ እዚህ እጅ ውስጥ እዚህ ውስጥ እጁ እንደማይኖርበት ናም ከባድ ነገር እንዳዘጋጀች ብትነግረውም አንቺ ነገሮችን ከማበላሸት ውጭ ምንም ነገር አታደርጊም ብላትም አሁን ላይ ግን በጠንቅቄና በስርዓቱ ማደርገውን ነገር አሳያሃለው ብለዋለች። ቲና ቤተሰቡን ወይም ደግሞ አባት የካሌብ አባትን ይቅርታ ትጠይቃለች ወይም ካሌብን ይቅርታ ትጠይቃለች ብለን አስበን ባናቅም አሁን ላይ ግን መንገዶች ስለተዘጋጉባትና የምታደርገው ነገር ሁሉ እጅጉን ግራ ስለገባት ዳኔም ከሷ እየራቅና እየሸሽባት ስለሆነ በግልጽ አባ አባቴ የሆን ማለትም የካሌብና አባት ይቅርታ አድርጉልኝ፣ የሰራውት ነገር ከሰውኛ የማይጠበቅና አንድ ከሚስት የማይጠብቅ ወይም ደግሞ አንተ እንደ ልጅህ እያየህኝ የማጠብቀውን ነገር አድርግ ያለሁኝ ባከ ይቅርታ አድርግልኝ ብላም በእግሩ ላይ ብትወድቅበትም ይቅርታ ብየሻለውኝ ቢላትም እሷ መለስ አድርጋ ከካሌብ ማስታርቀኝ፣ ይቅርታ እንዲያደርግልኝም ገረው ብትለውን በፍጹም ይሄ አሄንን ማድረግ አልችልም፣ ካሌብ ራሱ ፈልጎና ፈቅዶ ይቅርታ ሲልሽ እንጂ እኔ ይቅርታ በላት ብየው በሚለው አደለም፣ ምን ይባልኩት፣ አይሆንም። ይቅርታ ካደረገልሽ ሰየው ነው፣ በፍጹም ግን እሱ ይቅር የሚልሽ አይመስለኝም። በፍጹም ተቀይሞሻል፣ ካንቺ ጋር መኖርን በፍጹም አይፈልግም ቢላትም እንዳትገሊው ና ወይም ደግሞ ችግር እንዳታደርሽበት ስለሚፈራ ነው ብሎ አስደንግጧታል። እሷ ግን ቢገለኝ ነው እንጂ እኔ እንዴት ገለዋለሁ ስትለው እሱ ግን በፍጹም ልጅ የገዳይ አይደለም፣ አንቺ ገዳይ ከሆንሽ ነው እንጂ የኔ ልጅ ግን እንደዚህ የማድረግ እቅዱም አላማውም ስብእናውም የለውም ብሏታል። እሷ ግን ከካሌብ ጋር እንዲያስታርቃት ብትፈልግም ሰውየው ግን ካሌብ ሌላ ሚስት አግብቶ እንዲኖር እንጂ ከአንቺ ጋር እንዲኖር በፍጹም አልፈልግም ብሎ ቁርጧን ነግሯታል። ጊዜ ለሁሉ ስለሚፈርድ ጊዜ ፈራጅ፣ ጊዜ ዳኛ እንደሚባለው ሁሉም አሁን ላይ ደግሞ ጊዜው የካሌብ የሆነ ይመስላል። ነገሮች ከዳኒ አምልጠው ሁሉም ነገር ፈርጥጠውበት ወደ ካሌብ እጅ እንደገቡ ሚያስታውቅም ይመስልንም። ካሌብ አሁን ላይ ዳኒ ላይ እየተጫወትበትና እንጀቱን እያቃጠለው ነው ያለው። ዳኒ ኤደን ጉዳይ እያሳሰበውና እያስጨነቀው ያለው ሳይበቃውም ካሌብ ደግሞ ለሱ ስልክ እንደምትደውልለት እንደሚያገኛትና ይባስ ብሎ ዛጥ ሲል ደግሞ አይኗንም እንደጣለችበት እየነገረው አንጀቱን እያበገነውና ና የሚይዘውና የሚጨብጠውን ነገር እያሳጣው ነው። ባስ ብሎ አሁን ለእኔ ትደውልልኛለች አሁን ራሷ አግኝቻታለሁ እያለም ግራ እያጋባውና እያሰቃየው ነው ያለው ዳኒ ኤደን ስልክ ሲደውልላት ስለማ ማታነሳ ካሌብ ደግሞ ለኔ ትደውልልኛለች አገኛታለው አወራት አለውኝ እያለም የሚይዘውና የሚጨብጠውን አሳጥቶ ህይወቱን በሙሉ ምስቅልቅል አድርጎበታል። ቲና እያደረገች ያለች ወይም የሄደችበት ያለው መንገድ በጠቅላላ እየተዘጋጋባትና አማራጭ እያጣች ያለ ነው የሚመስለው። በውስጧ ተንኮልና የባሰበት ካሁኑ የከፋ እቅድ እያቀደች ያቀደች ቢሆንም ቅዷን በግልጽ ባናቀውና ባትናገርም አሁን ግን ለአንዴና ለመጨረሻ ጊዜ ካሌብን እንደም እንድትፈጥ ልታኝ ከፈለግ የምፈልገውን ብር ስጠኝ ብለዋለች። ካላይ በሚፈለግሽውን ጠይቅኝ እሰጥሻለሁ፣ ከአንቺ ጭቅጭቅና ከአንቺ ብልግና ከአንቺ መጥፎነት መገላገል ነው ምፈልገው ቢላትም፣ እሷ ግን የጠራችለት ብር በጣም አስቆና አስገርሞታል። ይሄ ብር እኔ ቢኖረኝና ወይም ደግሞ አንቺ ራሱ ብትሰጭኝ ድጋሚ ደግሽ ያገባሽ በረ ነበር ያላት። አራት ሚሊየን ብር ከሰጠኝ ፈታሃለውኝ ብላ ስትለው እናንተ ሰዎች ከአራት ሚሊየን ብር ቁጥር ሌላ አልተማራችሁም ወይ ደግሞ አታውቁም ብሎ አፊዞባታል። እሷ ግን ይህንን ካልሰጠኝ በፍጹም አልፈታም አለበለዚያ ደግሞ ጅህን እሰጠሃለሁ ብላ ፎክራበታለች። ዳኒ ኤደንን ካሌብ ይወስድብኛል ብሎ ጭንቀት ውስጥና በጣም ፍርሃት ውስጥ ስላለ በጣም ስለሚወዳት ና ስለሚያፈቅራት ደግሞ እንደዚህ ስለተቀየረችበት ግራ ስለገባውም ሁትን ባክሽን አንቺ ካሌብን ምረጭ ና ካሌቡ ልቡ በጠቅላላ ወደ አንቺ እንዲመጣና ደግሞ ከአንቺ ፍቅር ይዞት ህይወቱን በሙሉ ከአንቺ ጋር እንዲያሳልፍ ማድረግ ለአንቺ አይከብድሽ ሜንን አድርጊልኝ ሲላት እሷ ደግሞ አትቀልድ ራስ በራስ ያጠፋውን ራስ አስተካክል፣ እንደዚህ አይነት ነገር ውስጥ መግባት አልፈልግም፣ ይህንን ነገር አሰቢውም አላቅም ማሰብም አልፈልግም ብለዋለችም። እሱ ግን ካሌብ ትኩረቱን ወደ ትሁት እንዲያደርግና ትኩረቱ ትሁት ላይ ከሆነ ደግሞ ኤደን የዳኒ ብቻ ትሆን የእኔ ብቻ ትሆናለች ብሎ ስላሰብም ትሁት ይህንን ሀሳብ ያቀርብላትም ትሁት ግን በፍጹም አልተዋጠላትም።